ሀይሚ መልእክት አስተላልፋለች። ለማን ካላችሁ አሮጊት እያላችሁ ለምትሰድቧት ማለት ነው። ብስለት የሚመጣው በእድሜ ሳይሆን ባሳለፍከው ፈተና ልክ ነው ትለናለች። እውነት ነው እንግዲህ። ሀይሚ ብስልና ብልጣብልጥ ስለሆነች ብዙ ሰዎች አሮጊትናት አርጅታለች፣ ቡራን ትበልጠዋለች እያሉ እንግዲህ ሲመጻደቁ ብዙዎቻችን እንሰማለን። እውነት ነው። ሀይሚ ያለ እድሜዋን የምታስበው ግን ደግሞ አስተሳሰቧ ያኔ እድሜዋን ልክ እንደ ትልቅ ሰው ስለምታስብ ብዙ ሰዎች አሮጊት ማለት ለማሸማመ ለማሸማቀቅ ስለሚሞክሩ እንግዲህ፣ አሮጊቶች ለናንተ ነው መልሱ። እሺ። ብዙ ነገር ስላሳለፍኩ ነው እንደዚህ ብስልና ብልጣ ብልጥ የሆንኩት እንጂ እድሜ ትልቅ ስለሆነ አይደለም። እናንተ ግን እድሜያችሁ ትልቅ ነው፣ ግን አስተሳሰባችሁ የህፃን ልጅ ነው እየተባላችሁ ነው። ከሰማችሁ ሰምተሻል፣ እያንዳንድሽ ብሩክ በዛ እንግዲህ ሁለት ሺህ ሀያ አራት ላይ ሁሉም ሰው ነበር የሚወቅረኝ ሁሉም ነበር የሚሰነዝርብኝ ይላለኝ። ዛሬ ደግሞ እኔን የምሰነዝርባችሁ እያለ ነው ሽጉጥ ዞር የተኩስብን ነው ኦ ማይ ጋድ ኦ ማይ ጋድ። ቡራ ቸኮልክ ቡር ቡር እያልክ ነው ጊዜ ያነሳል ጊዜ ይጥላል። ቡራ እየተረጋጋ እችን እውቅናህን ረጋ አድርገ ብትዛ ጥሩ ይመስለኛል። ምክንያቱም አብርሽ አንድ ሰሞንም ቡርን ቡር ብሎ ፈመስኩ ፈመስኩ ብሎ አሁን ሁሉም ሰው አንቅሮ ተፍቶታል። ስለዚህ ብሩክዬ እውቅናህን በጥንቃቄ ብትይዛት ጥሩ ይመስለኛል። በሌላ በኩል ፍቅርዬ፣ ለምንጠፋች ጣፋች የብዙዎቻችሁ ጥያቄ ነው እንግዲህ ለምንና እንዴት እንደጠፋች እንግዲህ ያው ትንሽም ቢሆን እንድነግራችሁ ፈልጋለሁ። እርግጠኛ ሆንበት ነገር አላገኘሁም። እኔ ራሱ ስለጠፋች በጣም በጣም ነው እየደበረ። የእውነት በጣም ድብር ነው ያለኝ እና ፍቅር የኔ ውድ ነገር ትመጣለች አትጨናነቁ። ሰላም ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ሀይሚ መልእክት አስተላልፋለች። ብሩክም እንደዛው በአሽሙር እየተላላጡ ይገኛሉ ማለት ነው። ትናንትና እንግዲህ ሶሲ ቪዲዮ ላይ አዲሷ ስትመጣ ደግሞ ወንድም የተባልኩ ወይ እህት ሆነች ወይ ስትል ብሩክ ደግሞ እያረሩ መሳቅ ቦርሳዬ ናት ሌላኛዋ ቦርሳ ናት እያላት ነበረ ነበር። እህትዬ ወንድምዬ እየተባባሉ ነው ሶሲና ቡራ ያጣፍጥላችሁ። ነገሩ ግን የእህትና የወንድም ሳይሆን የሚመስለው የፍቅረኛ ሞችና የካፕል ሙድ ነው። ብቻ እኛ ምንም ያገባን ነገር የለም። ቡራ አሁንም ቢሆን እኛን እያስጠነቀቀን ነው። አትናገሩኝ አትንኩኝ እያለ ነው። ሀይሚዬ ከባድ መልእክት ለአሮጊት እያሉ ለሚሰድባት አስተላልፋለች። ከዛ በፊት ግን ሰብስክራይብ አድርጋችሁ አላደረጋችሁ አላደረጋችሁም ቁጭ ብላችሁ ይንም አታደምጡ ዝም ብላችሁ ነው አይደለ? በጣም ታሳዝናላችሁ። ሶ በጥዋቱ ቪዲዮ ደግሞ ተቃጠልሽ አይደል? ተቃጣይ ውሃ ጠጭ፣ ሮብ ጠጭ የምትሉኝ ሰዎች ማለት ነው። በፈጣሪ ስም፣ በፈጣሪ ስም እንዳይ ምን ሆናችኋል? እኔ ምን አቃጠል አሁን የብሩክ ብሩክ እና የሶስ ያው ምን ሆነ የሚያቃጥለው አሁን ይሄ ምን ሆነ የሚያቃጥለው እንዴ? ደህና ሰራ ቢሆን እሺ ሰው ሊቃጠል ይችላል። ግን አሁን በዚህኛው ምን ብዬ ነው የምቃጠለው? ስማኝ፣ በዚህ ትቃጠላለች ብላችሁ ከሆነ ተሳስታችኋል። ብሩ ካሁን ላይ ትክክል ነገር ነው ብላችሁ ካሰባችሁ የእሱ አድናቂዎች ተሳስታችኋል። ምክንያቱም ለእሱ የሚጠቅመውን ነገር ብትነግሩት ይሻላል። የማይጠቅም መጥፎ ነገር ሲሰራ ከምታበረታቱት፣ ጥሩ ነገር ሲሰራ ብታበረታቱት የተሻለ ይሆናል ብዬ አስባለሁ። እኔ አልቃጠልም። ምክንያቱም ሀይሚ ቸኮሌቷ ፈታ ዘና እያለች ነው፣ ገባችሁ? ደስተኛ ናት፣ አልተከፋችም፣ አላዘነችም። በቃ የኔ ምርጣ ምርጥ፣ የኔ ቆንጆ፣ የኔ ቸኮሌት ደ እሺ፣ ብታለቀስ ምናምን እሺ፣ ልናደድ እችላለሁ። ግን ደግሞ በቃ እኔ የማያሳፍረኝ ሰው ነው እኔ የማደንቀው የምደግፈው፣ ማለት ነው የማያሳፍረኝ ሰው። አሁን አሁን እኔ ሩታን ደግፌ ቢሆን አሁን የት ነበር የምገባው? የት ነበር የምገባው? ለእሷ አሽቃብጭ ቢሆን ሰውዬ በቃ የማይመስል ነገር እኔ አላሽቃብጥም እና ለእሱ አሁን አሽቃብቼ ቢሆን አሁን የት ነው የምገባው፣ የት ነው የምገባው? እርጉዝ ሆና እንግዲህ ባል ሌላ ፍቅረኛ ያዝኩ ማለት በጣም የሚያስጠላና ባለጌ ማለት ነው። ልጇን ለእንጀራ አባት አሳልፋ ለመስጠት ጥረት የምታደርግ የምትሰራው ነገር ሁሉ የማያስተምር ጋጥ ወጥ ባለጌ ውርጋጥ ቱ ስመኝ የተሳደብሽ ነው። ስነ ስርዓት ያዥሽ። ሰሞኑን አርፈሽ ነበር። አሁን ሩታ ጋር ምን ወሰደሽ? ይህ ሰው ካልተመችሽ መተው ነው እንዴ? ስመኝ አረፍ በይ አትለፍልፊ፣ ዝም ብለሽ እና ማለት ተቃጣይ ላላችሁ ይመልስ ነው። እኔ ማይመቸኝ ሰው ማፍረበትን ሰው አልደግፍም። የሚያሳፍረኝ ስራ እንደማይሰራ እርግጠኛ በሆንኩበት ሰው ላይ ነው። ካሽቃበጥኩ ራሱ ማሽቃብጠ አሁን ሀይሚ መቼም ቢሆን ደግሞ አታሳፍረን፣ እርግጠኛ ነኝ። ሀይሚ ፍቅር ሄሉ መቼም አያሳፍሩኝ። እውነቴ ነው አያሳፍሩኝም። በቃ ሄደንም መቶ ፐርሰንት እርግጠኛ ነኝ። አንድም ቀን እንድታሳፍረኝ የማትችል ሰው ብትኖር ሄሉ ናት። ሄሉ በስማ መቶ ፐርሰንት እርግጠኛ ነኝ። በቃ ሄሉሻ ይኔ ጠንበለን። ለማንኛውም ከቢኒ ጋር ሰሞኑን ደግሞ በጣም አምሮባቸዋል። ቀጥሉበት፣ የእውነት በቃ ሶሻል ሚዲያ ላይ ከሴቶች በቃ ምንም ቢሆን አታሳፍረኝ ብዬ ማስባት ሄሉሻ ናት። ሄሉ በጣም ጎበዝ ናት፣ ኃይለኛ ናት። በቃ መንገጭለውን አራግፋን የምጥለው ሄሉም ፍቅርየም፣ እንደዛው ፍቅርየም ጎበዝ ናት፣ ሀይሚሻም ጎበዝ ናት። በቃ እነዚህ ልጆች እንደማያሳፍሩኝ ስለማቀን ያወራለሁ ስለነሱ። ስለዚህ ሀይሚ እንግዲህ እና ተቃጤ ላላችሁኝ ሰዎች ምንም ያቃጥለኝ ነገር የለም ጋይስ እኔ የሚያቃጥለኝ ነገር የለም፣ ክብሩ ይስፋ ለመዳን ያለም እናላችሁ። ፍቅርዬም ጠፍታለች። አዎ፣ ግን ስለ ፍቅርዬ ከማውራቴ በፊት ስለ ሀይሚ ለምን ትንሽ አላወራችሁም? ሀይሚን እንግዲህ ብዙ ሰዎች አሮጊት ናት አሮጊት ናት እያሉ ነው። ብሩኬም እንደዛው እያላት ነበር። እና እንግዲህ ያው የሰው ልጅ አስተሳሰብ የሚለካው እድሜ በሄደ ሳይሆን ባሳለፈው ፈተና ልክ ነው። አያችሁ፣ ብዙ ችግር ብዙ ፈተና ያሳለፈ ሰው ጎበዝ ጠንካራ ነው፣ ያለ እድሜው የሚያስበው እውነት ነው። የምሬን እኮ ነው። አሁን አንዳንድ የገጠርና የከተማ ልጆችን አስተያያቸው ማለት ነው፣ ያለ ዕድሜያቸው የገጠር ልጆች የሚሰሩት ስራ፣ በቃ ምን ልበላችሁ፣ ከተሜ ሞልቃቃ ደግሞ እድሜያቸው ትልቅ ነው፣ ግብዳ ነው፣ ግን ደግሞ የሚሰሩት ስራ የህጻን ልጅ ስራ ብቻ ነው። ገባችሁና፣ የሰው ልጅ ብዙ ፈተና ብዙ ችግር ባሳለፈ ቁጥር ጠንካራ ጎበዝ፣ ያለ ዕድሜው የሚያስብ ያለ እድሜያቸው ብዙ ፈተና ባሳለፋችሁ ቁጥር ያለ እድሜያችሁ ጎበዝና ጠንካራ ነው የምትሆኑ። እና እንግዲህ ሀይሚ እንደምታያት ስማርት ጭንቅላት ነው ያላት፣ በጣም ጎበዝ ናት። ትናንት ራሱ ከልጁ ጋር ስትመጣ እኮ አልተላጣጠፈችም፣ በቃ እጇን ነው የያዛት እንጂ ሌላ ምንም። ከዛ ሲመለሱ ተላቀቁ አይታችኋል፣ ሲላቀቁ እና ሀይሚ እንደዚህ የሚያሳፍር ነገር እራሱ አታደርግም። ብታደርግ እልህ ይዛት እንኳን እንደው የሚያሳፍር የሆነ የሚያዋርድ ነገር አታደርግም። በቃ ያለ ጅምሃ ነው የምታስበው። እውነት ነው፣ ያለ ጅምሃ ስለምታስብ በጣም ጎበዝ ስለሆነች ብዙ ሰዎች ትልቅ ሰው ነው የሚያደርጓት። አሮጊት ናት ምናምን ምናምን ይላሉ። እንደው ምን አገባችሁ እናንተ? እንደው አሮጊት ብትሆንስ ምን አገባችሁ? የእውነት እንደ አሽሙረኛ ምትሆኑ ለምንድን ነው? አሮጊትማ ከተባሉ አሁን ሶሲ ናት። አሮጊት ማለት ሶሲ ናት። እውነቴና አመድ እየተቀባች ነው እንጂ አሁን ሶሲ አሮጊት ናት። ብታባት እኮ አመር ሳትቀባ ፊቷ ቡግር ቡሩሩሩ ቢያለ ነው። በቃ ምን ልበላችሁ ማይታይ ፊት ነው ያላት ሶ አሮጊትም ሆነችም አልሆነችም ብዙ ሰዎች መልስ ተመልሶላቸዋል። ገብታችኋ እንግዲህ አሮጊት ለምትሏት ሰዎች መልስ ሰጥታችኋል። ሀይሚ ቸኮሌታ ቸኮላታ ቸኮላታ አይስሩ እንደ ሞለቀሽ መ ሀይሚ የኔ ቆንጆ፣ ለማንኛውም ብሩክም እንግዲህ ያው እያስጠነቀቀ ነው። አይ ብሩክ በጣም እየጎረነብን ነው። ጋይስ ፈመስኩ ብሎ በጣም እየጎረነብን ነው። ያለ እድሜ ብዙ ስራ ነው የምንሰራ ምናምን። አራታው ብሩክ ታው ታው። እኔ እውነቴን ነው። የሆኑ ነገር ስታገኙ ፊንፉንፉንፉን የምትሉ ሰዎች ከዕለታት አንድ ቀን ያላችሁ ነገር ሁሉ ባዶ ሊሆን ይችላል። ገባችሁ? ያኔ ምን ልትሆኑ ነው? ና ብሩክ አስጎርን 2024 ላይ እንደዚህ ነበር የምደበደበው ወይም ሰው ማንም ነበር የሚሰነዝርብኝ። 2025 ላይ ደግሞ ማንም ላይ መሰንዘር ይችላለሁ፣ እናንተን ልረግጣችሁ ይችላለሁ። እንደዚህ አይነት መልዕክት ነው ያለው። እና ቡራዬ ቅናሽን ፌመስነትሽን ቀስ አርግሻዣትሽን ብራዘር፣ ቀስ ሲል ነው ሁሉም ነገር የሚያምረው። መረጋጋት ያስፈልጋል እና። ቡራዬ እኛንም መውቀስ አያስፈልግም፣ ምክንያቱም በምትሰሩት ስራ ልክ አስተያየት እንሰጣለን። በቃ ካላስ ዩቲዩብ፣ ኢንስታግራም ብቻ እናንተ ስሩ፣ ከዛኛ ደግሞ በምሰሩት ስራ ላይ አስተያየት እንሰጣለን። ምክንያቱም የሚሰራ ሰው ነው አስተያየት የሚሰጠው፣ ማይሰራ ሰው አስተያየት አይሰጠውም። ስለዚህ እኛ አስተያየት ስንሰጥ ደግሞ አንተ መቆጣት ለተመልካች በእርስ መስጠት ሳይሆን በቃ የተነገርህን ነገር ማስተካከል የምትችለውን ነገር ማስተካከል እንጂ እኛ ላይ መዛት ምናምን እንዴ! እኛው አሳድገን እኛው ላይ ትዝታለን። እንዲ ብራዘር ተው እንጂ። አሁን እዚህ ጋር ልትሳደቡ ትችላላችሁ፣ መብታችሁ መሳሪያ፣ ምክንያቱም ኮሜንቱ ክፍት የሆነው ልትሳደቡም ልታደንቁም፣ ልትስቁም ልትጫወቱም ነው። ሶ ፈታ አድርጉኝ የኔ ወዶች፣ ደግሞ ለምትወዱኝ በጣም ደሞ ወዳችሁ ታውቃላችሁ አይደል? የኔ ጨዋዎች እና ስለ ፍቅር ሊሄድላችሁ ሲፍቅርዬ የኔ ውድ ጠፍታለች ማለት ነው። የኔ ውድ ነገር የኔ ቆዩ ምን ሆና ይሆን የጠፋችው ጋይስ እኔ ራሱ ግራ ነው የገባኝ ገባኝ። ውዶችዬ እኔ ምን ሆናት እንደጠፋች ራሱ ምንም አይነት ፍንጭ ላገኛ አልቻለኩም። ሰው ምናምን አውቃቸው ሰዎች ጠይቂያለሁ፣ ግን ፍቅር አብዛኛውን ጊዜ ሴት ጓደኛ የላትም። በቃ አብዛኞቹ ደግሞ መናገር አይፈልጉም። እውነታውን ከራሷ እንዲወጣ ነው የሚፈልጉ አሁን የቅርብ ሰው ብጠይቅ እኔ አሁን ማለት ነው በአካባቢዋ ያሉ ሰዎች ቁጥር አለኝ፣ ግን ደግሞ እውነቱን መናገር አይፈልጉም። ከራሱ አንድ አበት እንዲወጣ ነው የሚፈልጉ ሶሻል ሚዲያ ላይ እንዲናፈስ አይፈልጉም። እኔም በእርግጥ ብሰማም ትክክለኛውን ነገር አልነግራችሁም። ግን በቃ በአጠቃላይ ደህና ናት፣ ምንም አልሆነችም። ትመጣለች ሰሞኑን ማለት ነው። እሺ እኔ ውዶች አትጨነቁ።